ነገ ተሄዱና ማለት ለምን መጣው? ለምን ቤቴን ሳልጨርስ ቀይን ሳላሟላት የቤቴን ዕቃ ሳላሟላት ለምን መጣው? ለምን የምን የእኔ መሰደድ ምኑ ጋር ነው ነው የምትሉት። በጣም ታዝናላችሁ ማለት ነው። በጣም ከመላችሁ በላይ ቤታችሁን ሳጨርሱ በፍጹም ማለት ነው። ሰላም ጤና ይስጥልኝ። ውድ ነው የተከበራችሁ የማስ የተከታይ ትነት ናችሁን። ያለው ዛሬ የተመሰገነ ዛሬ ደግሞ እንግዲህ ትናንትና እስቲ ቀጣይ ቪዲዮ ብላችሁ ነበረ። እንግዲህ ዛሬ ደግሞ ማለት ግጹን ስነግራችሁ ማለት ነው። ቤታችሁን ሳጨርሱ ወደ ሀገር አትሄዱ ማለት ነው። ማለቴ አሁን በቃ ትልቅ ከተማ የሚቀመጥ ሰው አለ ማለት በቃ፣ እኔ ቤት መስራት አላማ ፍላጎትም የለኝም ትንሽ እየወረት ወደ ሀገሬ እጄ ከተማ ላይ ሆኜ መንቀሳቀሻ አድርጌ ይኖራለሁ የሚሉ አሉ ማለት ነው። እነሱ በሌላ ቀን እንመጣለን፣ እነሱ በሌላ ችግር የለውም እነሱ መብታቸው ነው ማለት ግን አሁን ብዙ ጊዜ ክፍለ ሀገር ልጆች ነን። ነገር ግን በቃ ቤት ቦታ ገዝተን ቤት ሰርተን ምናምን ሐሳብ አለን እንዛ ሀገራችን መኖር ምናምን እና በቃ ዝም ብለን በቃ ደክሞና ቤቱን ጀምረን ምናምን ዝም ብሎ በቃ ተለጥፎ ምናምን ሳያልቅ እንግዲህ እኔ ደክሞኛል ትንሽ ወረት ከያስኩኝ እዛ ሁኜ እታ ኢትዮጵያ ሂጅ እየሰራው ወረት እንትን ብዬ ማለት ወረት እየሰራው ቁብ እየጣልኩ ምናምን ቤቴን እጨርሳለሁ ብለን ብላችሁ በቃ ሁላችንም እኔ ስላየሁት ነው እንሄዳለን። ነገር ግን ስናሄድ በቃ ያሰብነው ሌላ ነው፣ እናንተ የምታገኙት ሌላ ነው። ያሰብነው ሌላ ነው፣ እናንተ የምታገኙት ሌላ ነው። ስለዚህ እኔ የምላችሁ ነገር እኔ የምላችሁ ነገር ቤታችሁን ሳትጨርሱ በፍጹም አገር ቤት እንዳትሄዱ ማለት ነው። ያ ግን ድንገት ከሆነ በጣም ደግሞ ካመማችሁ ከጤና በላይ የለም። ጤነኛ ከሆናችሁ፣ ሁሉ ነገር ሰላም ከሆነ፣ ቤተሰቦቻችሁ ሰላም ከሆኑ ቤታችሁን ጫሳቸው ማለት ያለባችሁ እቃውን ካንባይ ሞላ ችግር የለውም፣ ያኔ እቃው ችግር የለውም። በሰሃንም ሆነ በወንበርም ሆነ ግዴታ ሶፋ አይደለም ባለው ነገር ይበላል ይኖራል። ዋናው ግን ማረፊያችሁ አስተካክላችሁ መሄድ አለባችሁ። አንዳንዶቹ ደግሞ አላችሁ ማለት ነው። በቃ ብሩን ትይዙ ትይዙና ኢትዮጵያ ሂጄ በቃ ነው ያስተካክላለሁ ሰው አላምንም ምናምን ትላላችሁ። ሰው ማታምኑ ማታምኑ ሰው ከሌለ ጥሩ ነው ማለት ብራችሁን እዚህ አስቀምጣችሁ እየተሰራ በቃ እንደ ብራችሁ በደንብ ያማረ ምናምን መስራት ትችላላችሁ። ግን ደግሞ ብሩስ ከሚ ሲቀመጥ እዚህ ጋር ደግሞ ወይ ሌባ ይኖራል። አብራችሁ እንትን የሚል ይኖራል። በቃ አይታወቅም። እዚህ ጋር ሰዎቹ ሰዎቻችሁ መጥፎ ሊሆኑ ይችላሉ። ሊሰርቋችሁ ይችላል። አብራችሁ የሚሰሩ ሊሰርቋችሁ ይችላሉ። ይሄ ነገር እናንተ በዚሁ አጋጣሚ ፀጉሩ ያደገ እኮ የኔ ፀጉሩ እንደዚህ አልነበረ መሆናት ቪዲዮ ሰርቼላችሁ ያለው ግቡና አዩት ማለት ነው። እኔ ጽዳት ስለሆንኩ ሁልጊዜ ቪዲዮ መስራት ስለ ፀጉሩ ስለማይመቸኝ እንጂ ብሰራ ቻናሌ የሚያድግልኝ ነበረ። እና ግቡና ይዩት ግን ሁለት ቪዲዮ ሰርችላችኋለሁ ማለት ነው። እና እኔ ይሄን ነገር ሳትጨርሱ ጫርሱ። በሰላም ሆናችሁ እንዲሁ ናፈኩኝ፣ በቃ ከኔ ናፈቀኝ፣ ባሌ ናፈቀኝ፣ ፍቅረኛ ናፈቀ፣ በቃ እንደው ዛገ ሆዶ እንደው አመት በዓል መዋሉ እንትን አለኝ፣ ስራው ደከመኝ ምናምን ብላችሁ እንትን እንዳትሉ፣ አላማችሁን ሳታሳኩ፣ ቤታችሁን ሳትጨርሱ እንዳትሄዱ። እኔ ህጅ ነበር ማለት ነው፣ ሁሉ ስነግራችሁ እኔ ህጅ ነገር ግን በቃ እኔ ያሳውኩት በጣም ገነት ያገኘውት ሲወል ማለት ነው። በፍጹም አይገናኝም። ያ ደግሞ ምንድነው በግምት ዝም የኑሬ ኑሬ ሄድኩ ማለት ነው። በግምት የኢትዮጵያ ኑሮ ሁኔታው ሁኔታው እናንተ ስትመጡ ሳሙን አስር ብር ከሆነ አሁን መቶ ብር ነው የሚሆነው ማለት ነው። እና አንዳንድ ጊዜ በቃ ሄዶም አይቶ ያገሩ ሁኔታ አይቶ መምጣት ራሱ አንድ ነገር ነው። ሄዶም ያገሩ ሁኔታ አይቶ መምጣት ራሱ አንድ ትልቅ ነገር ትልቅ ለውጥ ነው። መቼም እኛ ማለት አረብ ሀገር ያለ ሰዎች ልባችን እንት ነው፣ ግን ቢሆንም ያለውን ነገር አይተን ብንመለስ በጣም የተሻለ ነው። እየተመረጠ ነው እና እኔ እኔ በጣም ነው እንትን ያለኝ ማለት ነው። እና በቃ ቤቴ ሳይው ጭቃ ነው። በቃ ያ በቃ ሳይው በቃ ጭቃ ነው። ስትወጡ ጭቃ ነው፣ ቤት ውስጥ ጭቃ ነው። ልሾ ይል ማን የለ ለጥፍ የለ በዛም ጭቃ ነው፣ በዚህም ጭቃ ነው። ከዛ ምንድነው፣ ለምንድነው እንደው በቃ ሰዎች እንዱ አልፈልግም ይፋንሰል አድርጌ ወጥቼ ለምን መጣሁ? ይን አላኩ በቃ ለምን መጣሁ? ዝም ብላችሁ ያ ደሞዝ በዛ ሰዓት እንደውም ደሞዛችን እንደምታውቁ 20 ሺህ ብር ነበር በፊት ማለት ነው። ያ 20 ሺህ ብር በቃ እንኳን 20 ሺህ ብር ራሱ 3 ሺህ ብር ማለት ነው ያምራችኋል። ኢትዮጵያ ስትሄዱ ማለት ያምራችኋል። ከተማ ታገኙት ነው። ለምን መጣሁ? ሂጅ ሂጅ ሂጅ ነው የሚራችሁ ማለት ነው። በቃ ከዛ በኋላ ወይም እንግዲህ ወይ ልጅ ይፈጠራል ወይ የሆነ ነገር ይሆናል። ከዛዋን እናንተ ተጨናጉላችሁ ተቃራላችሁ፣ ቤቱም እንደዛ ሳይሰራ እንዶ ከሰንት እዛ በኋላ እኮ መምጫ እኮ ታጣላችሁ። መምጫ አታገኙም። እኔ ራሱ ተብድሬ ነው መጣሁት መምጫ አታገኙም። ስለዚህ እናንተ አስባችሁበት ቤታችሁን ጨርሳችሁ እቃው ትርፍ ነገር እንዳልኳችሁ ያኔ ማለት ካላችሁ ቢያንስ ሶፋ፣ አልጋ፣ ቡፌ በቃ ገዝታችሁ መሄድ። ቡፌ እንኳን ግዴታ አይደለም። በቃ አልጋ ቤታችሁን ጨርሳችሁ አልጋ እና ማንም ሰው በቃ ደሰርቶ ማረፍ አለበትና ሶፋ ያስፈልጋል። ሌላው ነገር ተፈነ ይሄ ምንድ ፍሪጅ ምናምን ምናምን ምናምን ይሄ የቀብጠት ነው ማለት ነው። ሲጀመረኛ ምን ምን እንዳልተቀመጠበት ነው። የኢትዮጵያ ኑሮ ከእጅ ወደ አፍ ነው ሲጀምር ማለት ነው እና በቃ ቤታችሁን ጨርሳችሁ ውጭንም ውስጥም ቀለም አርጋችሁ ልሾአርጓችሁ ላጥበሉትንሽ እየወራት ሂዱ ማለት ነው። ከዛ በኋላ ባለቻችሁ ማለት ነው። እንዴ እናንተ ከሌላ አትስሩ፣ ምናምን አትስሟቸው ማለት ነው። ሰው በቃ ባለችኝ ነገር ሰው ልጠይቅ ብዬ ስጠይቅ ማለት እኛም ጨንቆናል እንዶው ዝም ብለሽ ሂጂ ነው የሚሉሽ ማለት ነው፣ እንጂ እንዴት ምስ ምቀኛ ማለት ነው። በቃ ስበሱ ምቀኛ። አይ ይሄን ብትሰሪ እኮ ይሄን ያዋጣሻል፣ ይሄን ብትሰሪ እኮ ይህን ያዋጣሻል የሚል ሰው የለም፣ እንደዚህ የሚል ሰው የለም። እውነት ስነግራችሁ ማለት ነው። እና እናንተ ብራችሁን ያዙ። ከዛ በኋላ ራቅ ያለ ከእናንተ ከምትሰሩበት ነገር ራቅ ያለ አምስት ስድስት ሰው ትጠይቃላችሁ። ከዛ በኋላ የምትፈልጉትና ይሄ ብካፍሽ ጥሩ ነው ይሄ ብካፍሽ ጥሩ ነው ካለ በአምስት ሰው የሚወራችሁ ከሆነ እናንተ ትርፋማትሁን እናንተ የምትፈልጉትን እዚህ ስላችሁ መሄድ አለባችሁ። ይህን ይሄን ብሰራ እንደዚህ ያዋጣኛል ይሄን ብሰራ እንደዚህ ብላችሁ አስባችሁ መሄድ ነው። ሲጀመር ደግሞ እናንተ ካካውንታችሁ 500 ሺህ ካላችሁ እናንተ መጀመር ያለባችሁ በሁለት መቶ ሺህ ብር ብቻ ነው። ሁለት መቶ ሺህ ታመጣላችሁ። ከዛ ከሰውየው ጋር ቆም የሚሄድላችሁ ከሆነ እሱ ቀድሞ ያ ቡድ ይሰጣችኋል እና ታመጣላችሁ። ከዛ ሰውን እያያችሁ ካስተምር እያያችሁ ያለው ነገር እየጨመራችሁ እየጨመራችሁ እንትላላችሁ ማለት ነው። እየጨመራችሁ እየጨመራችሁ እንትላላችሁ እንጂ 500 ሺህ ስራላችሁ በ500 ሺህ አለባ የለባችሁም እና ሁሉን ነገር በቀስተ ስታንዱ ብር ስላላችሁ በቃ ብታችሁ ጭምር ማለት የለባችሁም። በቀላል ነገር በትንሽ ነገር መጀመር መጀመሪያ እና ደግሞ እናንተ ቢዝነስ በቃ እንትን ስንጀምር የሶስት ወር ትርፍ ያወጣኛል ምናምን የስድስት ወር ሳይሆን፣ ቢያንስ በቃ ችግር የለውም ቢያንስ እንኳን ማለት ነው ሁሉ ነገር እስከሚለምድ ድረስ እናንተ ብር ሊኖራችሁ ይገባል። እናንተ ትርፍ ብር ሊኖራችሁ ይገባል። የክራይ የምን የወጭ ወጭ ማለት ነው የሆነ ነገር ይበላሽ ይችላል የሆነ ነገር። ስለዚህ ያን ነገር ደግሞ እናንተ ማሰብ አለባችሁ። ያንን ካላሰባችሁ እንደ ትርፍ ብቻ ካሰባችሁ ልንከስር እንችላለን። ይህን ነገር ደግሞ ማሰብ አለባችሁ። ይህ ነገር ማሰብ አለብን። እና ሰው ስትጠይቁ ማለት አግዘው አገራችሁ ሰፈራችሁ ስትጠይቁ አያዋጣም፣ ማያዋጣሽ ነው የሚሉት። ግን ከምታመጡበት ከትልቅ ከተማ ግን ስትጠይቁ፣ አራት አምስት ምናምን ስትጠይቁ፣ እንደዚህን ላስብ ነበር። ይሄ ቤት አርጌ ነው ምጭ ነው ቤት ቤት አርጌ ነው ምረከቡ ከየት ከየት ነው ብላችሁ አምስት ስድስት ሰው እስከ ሰው በኋላ ሁሉም ሰው መቼም መጥፎ ለእናንተ አይመኝም አይደል እንዴ። ስለዚህ እንደዛ አርጋችሁ መቅፈት፣ እንደዛ አርጋችሁ ስራችሁን ቀስ ትሰራላችሁ ማለት ነው። ግን እናንተ በቃ ቤታችሁን ጨርሳችኋል ። ቤታችሁ በጣም ያምራል። ምክንያቱም ቤታችሁ ጨርሳችኋል ማለት ያኔ በጣም ሳይሆን በቃ ኮርኒስ፣ በቃ ጅብሰም፣ እንደዚህ ውስጡ የሰራሚክ ምናምን ሳይሆን አያስፈልግም። ለእኛ ይኸው ማለት በቃ እንዳቅማችሁ፣ እድሜያችንም ብዙ መጨረስ የለብነንም። ልሹክ ካደረጋችሁ ምንጣፋችሁ ማድረግ፣ ከዛ በኋላ ሶፋ ካለ ኮርኒሱ በደንብ ከተሰራ ሌላ ምንም አያስፈልግም። ሌላ እኔ በእንጨት ነው የምሰራ፣ በሶፍ ካልሆነ ሆነ በወበን ካልሆነ፣ ይሄ ትርፍ ነገር። በእንጨት እንሰራለን። ወጥም በከሰም እንሰራለን። ችግር የለውም። ቀስ በቀስ የሚሆን ነገር ነው። ቤት ካላችሁ ቀስ በቀስ ይሆናል። ስለዚህ ያን ነገር ማድረግ አለባችሁ። ዋናው ቤታችሁ እና ትንሽ ቢዝነስ ይዛችሁ ሄዳለባችሁ። ቤት ሳታጨርሱ ግን እንደኔ እንደኔ የደረሰብኝ እንደደረሰባችሁ እና እንደዛ ነው። በላዱ እመጣለሁ። ቻናል ሰብስክራይብ ላይክ አድርጉልኝ። አመሰግናለሁኝ። መልካም ጊዜ።